ለጓደኞቼ ለሁሉም ልኳል። ዘን እኔ በሱ ምክንያት ያተረፍኩት ነገር ጨጓራ በሽተኛ ነኝ፣ መድኃኒት ጠጥቼ በሱ ምክንያት። ለመሞት ነው የጠጣሽው መድኃኒቱን? አዎ። እንዲህ ሊያሳብደኝ ከሰው ሁሉ በቃ ነጣጥሎኝ አንድ በቃ ከትምህርት ቤት እቤት፣ ከቤት ትምህርት ቤት ማለት እየተቆጣጠረች ነው። ለምን በግልጽ ከትውውቃችሁ ጀምሮ ምን ምን እንደተፈጠራት ነው። እሺ የተዋወቅ ነው፣ ቲክታክ ላይቭ ላይ ነው። እኔ ላይቭ ላይ ነብዩ የሚባል የኔም የሱም ጓደኛ አለ። ነብዩ ማለት እዚህ ነው የሚኖረው፣ እና በሁለቱ ምክንያት ተዋወቅን፣ አስተዋወቀኝ። ኢንቦክስ ላይ ስልኩን አስቀመጠልኝ ምናምን፣ ሴቭ አድርጌ ዋትሳፕ ላይ ደወለ። ሴቭ አድርጌ ምንፈለክ ነው ሀይ አልኩት። ከዛ ሀይ ስለ ትዌንቲ ፎር ሀውርስ፣ ስለሱ ሶፍትዌር ኢንጂነር ነኝ እንደዚህ ነኝ በዚህ ገባው ብሎ እና አበበች በሚያውቁት ልጅ ፎቶ ተዋወቀኝ። ከዛ ሲተዋወቀኝ አወራን ብዙ ነገር ምናምን አመንኩት ምናምን በቃ እኔ እውነት ፈርስት ላቭ መሰለኝ ከሱ የያዘኝ ያላቅ እና ማዘርንም አስተዋወቅኩት። ኢቨን ብሎክ ሲያደርገኝ በአባቴ ስልክ ሁላ ደውዬለት አቃለሁ። እኔም ብሎክ ሲያደርግ እና የቤተሰቦችን ስልክ በዛ ያዘ ከማዘር ጋር ዲፕል ያወራሉ ምናምን በእኔም በተመለከተ። ከዛ የሆነ ሰዓት እንደዚህ እኔንም ቪዲዮ አስላከኝ። ያው ስላመንኩት ላኩኝ። ከዛ ለማዘር ይላከላት ከጣልታችሁ ነው። አው እሱ እንደነገሩሽ የሆነ ነገር ሲያገኝ ጸባዩ ይቀየራል። እሺ፣ ገንዘብ ልኮልሽ ያውቃል? አረ፣ በፍጹም ከኔ 24ሺ ብር ወስዷል። አልኩሽ እኮ እኔ። ቆይ ሞባይል ባንኪንግ ነው ትራንስፈር የተደረገው። ስክሪን ሻት ካለ ፈልጌ ልክልሽ። ለማመን የከበደኝ ነገር፣ አንቺ ኢትዮጵያ ውስጥ እየኖርሽ እሱ ጀርመን እየኖረ ከኢትዮጵያ ወደ ጀርመን ነው ብር የላክሽለት? ከኢትዮጵያ እዚው ላለ ሴትዮ፣ አዲስ አበባ ላለ ሴትዮ ምናምን ብሎ ነው። ማዘሬ ነች የላከችለት፣ እቺ ላከችለት። እኔ ሳሉ እኮ እኮ ምኑ ናት? ገንዘቡ የሚላክላት ሴትዮ ምኑ ናት? ለሱ ምኑ ናት ብሎ ነው ያስላከሽ? ዘመድናት አስፔዛ ቸግሯት ምናምን ብሎ ከዛ ለአንቺ ኒ እኔ ለአንቺ ጨምሬ ልክልሻለሁ ብሎሽ ነው። አዎ ስልኬንም አሰብሮቢ ነበር ለማዘር እንዲወሬ እያቃጠረ ምናምን ከዛ ሳይቀረው እንዲ ያስተዋወቅሽው። አዎ ማለት ለምን ጀርመን ይወስደኛል ብለሽ ኖርዌይ። እኔ የእሱ ጀርመን መኖር አይደለም፣ በቃ እምነቴ ነው ስላመንኩት የምር አምነሹ ነበር ማለት ነው። በእውነት እኔ አሁንም እኮ ወደዋለሁ። አሁንም ግን የሚሆን ሰው አደለም። ዴፊኒትሊ ባለጌ ነው እሱ። ከዛ እኔ ፎቶውን እንኳን እሱ እንዳልሆነ አጋጣሚ ኢንስታግራም ምናምን እንዳልጠቀም አድርጎኛል። እና የአክስቴ ልጅ አለ፣ ፎቶውን አሳይቸው፣ ኢንስታግራም ላይ የፎቶ ባለቤት ሀፒ በርዝዴ ተብሎ ሜንሽን ተደርጎ እንዴ ፍቅረኛሽ ዛሬ ልደቱ ነው እንዲያለኝ አያለው የሌላ ሰው አካውንት ከፍቼ ኢንስታግራም አወራሁት፣ ያንን ልጅ ሁላ። እንደዛ ልጁ ነግሮኝ አላመንኩትም። እኔ ማርቆስ እናያመንኩት እንደዚህ እህቴን እንደዚህ አርጎብኝ ልጁን ልበቀለው ፈልጌ ነው በሱ ፎቶ ማውራሻለኝ። ኦኬ ከዛ ላበበሽ ደግሞ እኔን የሱ አክስት ልጅ እንደሆንኩኝ፣ ያ ልጅ እኔን ጥቃት እንዳደረሰብኝ ሊያወራላት እኔ እኮ እየመጣ ልጅ እያለ ሲያወራሽ የነበረው አንቺን ነው አዎ ለእሷ የእኔ የአክስቱ ልጅ ነኝ ለእሷ እሺ አሁን ለልጁ አንቺንም አንቺንም አበበችንም ሲጀነጅናችሁ እናንተ ሁለታችሁም በአንድ ጊዜ ነው አንድ ላይ ነው ሲጀነጅናችሁ የነበረው ግን አታውቁም ነበር አትተዋወቁም ነበር ሶ ሲጠቀም የነበረው የአንድ ሰው ፎቶ ነው የዛ ልጅ ፎቶ